የጌታ ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ ዛሬ መስከረም አንድ ዘፍጥረት አንድ ብለን የጀመርነው እስከ ጳጉሜ አምስት ራዕይ 22 የሚሄደው የመጽሐፍ ቅዱስ ንባብ ጉዟችን 62ኛ ቀኑ ላይ ደርሷል። በ62ተኛ ቀናችን ከኢያሱ ምዕራፍ አራት እስከ ስድስት ድረስ ያለውን ነው የምናነበው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢያሱ ምዕራፍ አራት። እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንዳንድ ሰው አስራ ሁለት ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ አስራ ሁለት ድንጋዮችን አንሱ፣ ተሸክማችሁም በዚህ ሌሊት በምታዱበት ስፍራ አኑሯቸው ብለህ እዘዛቸው አለው። ኢያሱም ከየነገዱ አንዳንድ ሰው ከእስራኤል ልጆች ያዘጋጃቸውን አስራ ሁለት ሰዎች ጠራ። ኢያሱም አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንድ አንድ ድንጋይ ከዚያ አይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻችሁን በሚመጣው ዘመን የእነዚህን ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው፣ ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ። እነዚህንም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ። የእስራኤል ልጆች እያሱ እንዳዘዘ አደረጉ። እግዚአብሔርም እያሱን እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል አስራ ሁለት ድንጋዮች አንስተው ወደሚያድሩበት ስፍራ ወሰዱ በዚያም አኖሯቸው። እያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን አስራ ሁለት ድንጋዮች ተከለ፣ እስከዛሬም ድረስ በዚያ አሉ። ሙሴም እያሱን እንዳዘዘው ሁሉ እግዚአብሔር እያሱን ለሕዝቡ እንዲነገር ያዘዘው ነገር ሁሉ እስኪፈጸም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና፣ ሕዝቡም ፈጥነው ተሻገሩ። ሕዝቡም ሁሉ ፈጽመው በተሻገሩ ጊዜ ሕዝቡ እያዩ የእግዚአብሔር ታቦትና ካህናቱ ተሻገሩ። ሙሴም እንዳዘዛቸው የሮቤን ልጆች፣ የጋድም ልጆች፣ የምናሴ ነገድ እኩሌታ ተሰልፈው በእስራኤል ልጆች ፊት ተሻገሩ። አርባ ሺህ ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፍ በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያም ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደፈሩ በእድሜው ሁሉ ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ፣ የካህናቱ እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውሃ ወደ ስፍራው ተመለሰ፣ ቀድሞም እንደነበረ በዳሩ ሁሉ ላይ ሄደ። ሕዝቡን በመጀመሪያ ወር በአስረኛው ቀን ከዮርዳኖስ ወጡ። በኢያሪኮም ዳርቻ በምስራቅ በኩል በጌልጌላ ሰፈሩ። ከዮርዳኖስም ውስጥ የወሰዷቸውን እነዚያን አስራ ሁለቱን ድንጋዮች እያሱ በጌልጌላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው። በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድን ናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ። እስራኤል ይህን ዮርዳኖስን በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ፣ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁን እግዚአብሔርን ለዘላ ዓለም እንድትፈሩት ነው። ኢያሱ ምዕራፍ አምስት እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገስታት ሁሉ፣ በባህሩ ማጠገብ የነበሩ የከነዓናውያን ነገስታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩት ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ፣ ከእስራኤል ልጆች የተነሳ ነፍስ ከዛ ወዲህ አልቀረላቸውም። በዚያን ጊዜ እግዚአብሔር እያሱን የባልጩት መቁረጫ ሰርተ የእስራኤል ልጆች ሁለተኛ ጊዜ ግረዛቸው አለው። እያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤል ልጆች ገረዘ። እያሱ የገረዘበትን ምክንያት ይህ ነው። ከግብፅ የወጡት ህዝብ ወንዶች ሰልፈኞች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ህዝብ ሁሉ ተገርዘው ነበር። ነገር ግን ከግብፅ በወጡበት መንገድ በምድረ በዳ የተወለዱት ህዝብ ሁሉ አልተገረዙም ነበረ እግዚአብሔር ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብፅ የወጡ የእግዚአብሔርን ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች አርባ ዓመት በምድረ በዳ ይሄዱ ነበረ። ልጆቻቸውን በእነርሱ ፈንታ አስነሳ። እነዚህም እያሱ ገረዛቸው፤ በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና። ህዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔርም እያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባል ያለው አለው። ስለዚህ የዚያ ስፍራ ስም እስከዛሬ ድረስ ጌልጌላ ተብሎ ተጠራ። የእስራኤልም ልጆች በጌልጌላ ሰፈሩ። ከወሩም በአስራ አራተኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ አንጎቻ፣ ቆሎም በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያ በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከነአንን ምድር ፍሬ በሉ። እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፈ በእጁ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ? አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው? አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። ኢያሱ ምዕራፍ ስድስት ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበረ። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን፣ ጽኗንን ኃያላኗንም በእጅ ሰጥቻለሁ። ሰልፈኞቻቸው ሁሉ ከተማይቱን አንድ ጊዜ ይዙሯት፤ እንዲሁም ስድስት ቀን ያደርጉ። ሰባትም ካህናት ሰባት ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን ሰባት ጊዜ ዙሩ፤ ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱን ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩሁ፣ የከተማይቱ ቅጥር ይወድቃል፣ ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ ሰባትም ካህናት ሰባት ቀንድ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አላቸው። ህዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሂዱ አለ። ኢያሱም ለህዝቡ በተናገረ ጊዜ ሰባቱ ካህናት ሰባቱን ቀንደ መለከት ይዘው በእግዚአብሔር ፊት ሄዱ፣ ቀንድ መለከቱንም ነፉ። የእግዚአብሔርም ቃል ኪዳን ታቦት ይከተላቸው ነበረ። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄዱ ነበረ። የቀረውም ህዝብ ከታቦቱ በኋላ ይሄድ ነበረ። ካህናቱም እየሄዱ ቀንድ መለከቱን ይነፉ ነበረ። ኢያሱም ህዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ፣ ድምፃችሁንም አታንሱ፣ ከአፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮሃላችሁ ብሎ አዘዛቸው። እንዲሁ የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዞረው እነርሱም ወደ ሰፈሩ ተመልሰው አደሩ እያሱም ማለዳ ተነሳ ካህናቱም የእግዚአብሔርን ታቦት ተሸከሙ ሰባቱም ካህናት ሰባት ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበረ ቀንደ መለከቱንም ይነፉ ነበረ ሰልፈኞችም በፊታቸው ይሄዱ ነበረ የቀሩትም ህዝብ ከእግዚአብሔር ታቦት በኋላ ይመጡ ነበረ ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበረ በሁለተኛውም ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመለሱ ስድስት ቀንም እንዲህ አደረጉ በሰባተኛው ቀን በነጋ ጊዜ ማልደው ተነሱ እንደዚህም ስርዓት ከተማይቱን ሰባት ጊዜ ዞሩ በዚያ ቀን ብቻ ከተማይቱን ሰባት ጊዜ ዞሩ በሰባተኛውም ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ህዝቡን አለ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ ከተማይቱም በእርሷ ያለው ሁሉ ለእግዚአብሔርም እርም ይሆናሉ። የላክናቸው መልክተኞች ስለሸሸገች ጋለሞታይቱ ረአብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትም አላችሁ። ነገር ግን ብርና ወርቅ ሁሉ የናስና የብርም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። ህዝቡም ጮሁ ካህናቱም ቀንደ መለከቱን ነፉ። ህዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮሁ፣ ቅጥሩም ወደቀ። ህዝቡም ሁሉ እያንዳንዱ አቅንቶ ወደፊቱ ወደ ከተማይቱ ወጣ። ከተማይቱንም ወሰዱ። በከተማይቱ የነበሩት ሁሉ ወንዱና ሴቱን ሕፃኑና ሽማግሌውን በሬውን በጉንም አህያውንም በሰይፍ ስለት ፈጽመው አጠፉ። እያሱም ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ግቡ፣ በዚያም ሴቲቱንና ያላትን ሁሉ እንደማአላችሁላት አውጡ አላቸው። ሰላዮቹም ብላቴናዎች ገብተው ረዓብን አባቷን፣ እናቷን፣ ወንድሞቿን ያላትን ሁሉ ቤተዘመዶቿንም ሁሉ አወጡ፤ ከእስራኤል ሰፈር በውጭ ያስቀመጧቸው። ከተማይቱንም በእርሷ የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩን እናወርቁን የናሱን የብረቱን ዕቃ ለእግዚአብሔር ግምጃ ቤት አደረጉት። ኢያሪኮን ሊሰልሉ ኢያሱ የሰደዳቸውን መልእክተኞች ስለሸሸገች ጋለሞታይቱን ረዓብን የአባቷንም ቤተሰብ ያላትን ሁሉ ኢያሱ አዳናቸው። እርሷን በእስራኤል መካከል እስከዛሬ ድረስ ተቀምጣለች። በዚያን ጊዜም ኢያሱ ይህችን ኢያሪኮን ለመሥራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን፣ መሠረቷን ሲጀምር በኩር ልጁ ይጥፋ፣ በሯንም ሲያቆም ታናሽ ልጁ ይጥፋ ብሎ ማለ። እግዚአብሔር ከኢያሱ ጋር ነበረ፣ ዝናውን በምድር ሁሉ ላይ ወጣ ይላል። ስልሳ ሁለተኛ ቀናችን ይህንን ይመስል ነበረ። ማታ ሦስት ሰዓት ላይ ቲክቶክ እና ቴሌግራም ላይ ጥልቅ ጥናት አለን። በዛ መታችሁ የእግዚአብሔርን ቃል እና ጥና ሻለው